አይሰጠ ነው እኔ ላይ በግሬስ ፋሚሊ ምን እንደሆነ ታውቃላችሁ? እርግጥ ብለው ማለት ነው የሚወዱትን ይዘው ይከጣ በቃ የሚወዱትን ይዘው ዛሬ ላይ ተጣልተዋል። እነሱ ይኸው አታዩን ጨራ ለፋሚሉ ተብሎ አን አንዱን ከአንዱ አንዱን ከአንዱ ውስጥ ለውስጥ አንዱን ለመጣል አንዱ አንዱን ለመጣል አንዱ ሲሄድ በጣም ያስጠላል። ስለዚህ ሀይሚን ብትሆን ማንንም አታምንም። የምትሰራው ስራ ደግሞ መግቢያው እንዴት እንደሆነ መውጫው እንዴት እንደሆነ አይደለም፣ ለኛ ለሁሉም ታስተምራለች። ማንንም ምን እራሱ አይደለችም፣ እሱም እንደዚያው። አዎ ጎበዝ ነች፣ እንደት እንደሆነ ጎበዝ ናት። አንድ ብላ የጠነሰሰችው እሷ ናት። አንድ መጨረሻው ደግሞ ምን እንደሆነ ዝም ብሎ መጠበቅ ነው እንጂ አታም የእንትናም ጊዜ የዳያኒም ጊዜ ስራ ነው። ዛሬም ደግሞ ስራ። ስለዚህ ይስሩበት በየክፍላችሁ። እኛው እኛው እኛው አትበሉ። እኔ ብዙም አልገባም። በነገራችን ላይ ማስረደት ማስረዳት ይጠበቃል ለልጆቹ ክፉ ለሚያወሩት እንጂ ብዙ ጊዜ እንደዚህ የሚያለቅሱ ልጆችም አሉ። እንደዚህ እንዳንቺ ያወቀ ሰው ገብቶ ካስረዳቸው ከተደማመጠ ችግር የለውም ማንም ይረጋጋል። እንደነሱ ማለት ምንም አይገባቸው፣ የስራው ባህል አይገባቸው። አንዱ ባመጣው አይዲያ ከሁሉም ሰው ይሰራል። ገብቷቸዋል። አሁን ዛሬ አብ ቤት ተለቀቀ አደለም። ከትላንት ወደ አብ ነምጥተዋለች፣ ቡርኬ ቤት ማለት ነው። ስለዚህ ዛሬ ደግሞ በቤት መለቀቅ አለበት። ቤቱ ቤታቸው ሄደ ማስተካከል አይቻልም። ያለ ካሜራ ማስተካከል አይቻልም። ይቻላል፣ ግን ስራ ስለሆነ በቃ እንደዛ ነው። አሁን ሌላው ሰው ሊገባው ይችላል፣ ግን እህታችን ብዙ ቦታ ስታወራ ስትጎጂ አይቼን የገባው እንጂ ይስሩበት። እሺ፣ እሺ፣ እኔ ነኝ። በቃ እኔ ነኝ፣ ግራ የገባኝ እኔ ነኝ። እሺ አይለያዩምዘነኝ እሷ አታምናለች፣ እሷ አታምንም። እሷ መታችሁ፣ እሷ የሆነ ነገር አደረገችሁ። ኛ እውነትም ደጋፊ ከሆናችሁ የምትወዱትን ይዛችሁ በቃ ዝም በሉ፣ ተከተሉ። እሺ እህቴ፣ እግዚአብሔር ይስጥሽ እናቴ ወዴ ስራ ሲሰራ ከሆኖ ካልተገኘ ሆኖ ካልተገኘት እኳ ይቻል። አዎ እሱ ይስሩ። ስራ ከሆነማ ኧረ ይስሩ ሲፈልጉ አንድ ወርም ሁለት ወርም ይስሩ። ብቻ እነሱ ብቻ ደህና ይሆኑአረኛ የሆነ አማላ ይስጡ። በእናትሽ ስንት ልጆች ጨንቆታ የታማማዋል ይሆናቸዋል። ግን የሰውን አይታችሁ ደግሞ ሩ ዘጠኝ ወር ምናምን አሉ በተለል እንዴ ሶስተኛ ወገን ብቻ አይግባ። ሶስተኛ ወገን ከገባ ነው መጥ ብዙ ጠላቶች ስላሉ ብዙ ጠላቶች አሉብን ምናምን ብሏል እኮ ቡርኬ፣ አለ ብዙ ጠላቶች አለብን አለ። ይሄ ይሄ ምን ነው

ኧረ እኔ እኮ አንጀት ራቀኝ አንጀት ራቀኝ እኮ አንጀት ራቀኝ። ይሄን መብላት አቃፈ ነው። አሁን ቅድም ማለት ነው አስራ ሁለት ሰዓት 6 ሰዓት ሲሆን ማለት ነው። የማልጠርገውም መጥረጊያ ያዝኩና ለእናንተ አይደለም፣ ይሄ ጨለማ ነው የሚያውቀው። ደረጃው ላይ ቁጭ አልኩልሽና እንባዬን አነካክቼ አነካክቼ አነካክቼ ፈታ ማግዛ ቤት ግቢ። አሁንም ደግሞ ዛሩን ታውቂያታለች፣ ዶክተር ዛሩ እንደዚህ ስራ ጀምሮ ዛሩ ነች። ዶክተር ዛሩ ፈታ ታደርጋለች፣ በግልባች ታስረዳለች። ስለዚህ ምንም ነገር የለምማ። ትንፋሽ ራሱ እንደ ትናንትና ታለቅ። ይበቃሻለች፣ እረዳሻለሁ እኮ ሁሉም ሰው

እና ከዛ በኋላ ሌላ ነው ታዲያ ስራ ካልሰሩ ቪዩ ራሱ እኮ የለም። ስራ ካልሰሩ ቪዩ የለም። ምን የለ እንደው ቶሎ ቶሎ ቶሎ ብሎ ሀይሚም ሁለት መቶ ዋና አምሳ ቶሎ በገባች ብሩኬም ሶስት መቶውን ገብቶ እርፍባልን ባልን። እንደው እርፍባልን እንዴት እናድርግ ታዲያ በእናት ይሄ ሆኔ አሁን የበፊቱ ቪዲዮ እምላልኩ በፊቱን ቪዲዮ ይከፈለሽ። የበፊቱን ቪዲዮ እያየው እኮ ነው፣ ምናልባት ከሞላላቸው እያልኩ በሁለት ስልክ ነው ማየው። ከሞላላቸው ይሄን እንጃ ገና እየጀረብኩ ስለዚህ ይሄ ነገር ደግሞ ሊገባችሁ ይችላል። በቪዲዮ መሀል ልብ ብላችሁ ካያችሁት አለ ትላንትና ምንም ማውቀው ነገር የለ መደለለያ ያለው። ዛሬ በአቤት ምንድን ነው ያለው የበፊትም ነገር ሊሆን ይችላል ብሏል። እሷም ደግሞ በቪዲዮ ተትላንት ወዲያ ምንድን ነው ያለችው የአሁን ሁም በበፊቱ ማውቀው ነገር የለም። ይሄ እቺ ለስራ ነው በቃ። ስለዚህ ለስራ ስለሆነ በኋላ የድሮ ነው ይባላል። በቅያል ቀንጥራን ሌላ ነገር የለ

ምንድን ነው አጠገባቸው እኮ ያሉት ሁለቱ ናቸው አብረው ነው ያሉት አብሮ ነው የሚውሉት አብረው ነው አንድ አካባቢ ነው ያሉት በካሜራ የመጣላችይማአውራደኛ አደላተም ስልኩን ምናምን ዘግታለች ስልኩን ተዘጋቸው የት ነው ያለችው እሷ ሌላ ሀገር ናት እሱ ሌላ ሀገር ነው አንድ አካባቢ እኮ አንድ አካባቢ ያሉት

እኔም አሁን እኮ እኔም እኮ አሁን ምለው ይሄን ነገር ብቻ አንድ ላይ ይምጡ እንጂ እንዳለ ቤተሰብ ሆነን፣ እውነቴን ነው የምለው፣ ጋሽዬ ጋ እሙሽዬ ጋ እኛ እራሳችን ሽማግሌ እንሁን።

ጊዜ ፈርካ በመጨረሻ ወይ ሁሌ ታለቅሻለች። ያለሽ እቃ ትሰብሪ ያለሽ ችግርሽ ምንድን ነው? እንቲ መዥኑን አለኝ። እንዴት መዥኑን ትለኛለህ? ብዬ ደግሞ እኔ ገና ከሱ ጋራ አሁን ሴትዮዋ ምን አለችው? አረ እባክህን ዩቲዩብ ውስጥ እያየች እያየች ነው ስታለቅስ ያየኋት እሷ አላየችኝም። እና እንደዚህ እንደዚህ ነው ከዛ እንደገና ተነሺ መክተብ እንሂድና ምን አይነት ችግር እንዳለብሽ እዛ ተናግረሽ እንትን እንበል አለኝ። ይሄ ሁሉ ቃል አለኝ። ለረመዳን የተገዛ እንዳለ እቃ ፍጅት ነው ያለው፣ እውነቱን ስነግራችሁ ሙልጭ፣ በቃ በቁመናዬ እየጣልኩኝ ብታይ፣ ካሽያ ነው ሁደብቻ አልቅሽ አልቅሽ ይወጣ ነበር። ከዛ በአንድ እንደም ቁር ነበር፣ ስራ ባልሰራ ነው፣ እዛ አለቅስና ብሎ ወደ ዝም ላለው አሞኝ ነው ራሴ ምናምን እንደዚህ እያልኳሳል አሁን የመጨረሻ ማለት ነው። ራሴ ራሴ ተንበርክከ ያለቀስኩበት እውነቱን ልንገራችሁ፣ የመጨረሻ ሩዝ ሁለት አይነት ሰራው፣ አንድ ብስል፣ አንድ ያረረ። በቃ የመጨረሻ እውነቴን ነው። አትሳቁ። የመጨረሻ ራሴን መሳትና ራሴን መቆጣጠር ያቃተኝ ያንቀለታ ነው። የዛ አንቀለታ እንደዛ ተቃጥሎ ማታውኑ ታርቀው ሲመጡ ሰውየውን ቀጥ ብዬ ሄርኩና ባባ ይቅርታ አርግልኝ፣ የአንድ ወር ደግሞ ዜን ቁረጠው፣ በቃ ሁለተኛ አይለምደኝ አልኩ። እነሱ ታርቀው ሲመጡ ደስ ሳለኝ አልኩሽ፣ የማልሰራውን ግርግዳ እጠብ፣ ያልተባልኩትን ሁሉ ግርግዳ እጠብኩ። ያንቀለታ

ምልሽ ሲጀመር ከነ ሩታ ጋር አይገናኙም የማይገናኙት ምን መሰለሽ ኦዴንስ ነው ያገናኛቸው ኦዴንስ ነው የመረጣቸው የኦዴንስ መስታወት ናቸው የኦዴንስ በቃ በአጠቃላይ የሀረብ ሀገር የትም ሀገር እነሱ ቴሌቪዥን ናቸው ቴሌቪዥን ናቸው በቃ ለእኛ ቴሌቪዥን ናቸው ለማንኛውም ከዳማ ቴሌቪዥን ናቸው፣ እና ሃይሚና ብሩኬ የነ ህሩታ ያረጀ ነው። የነዚህ እኮ ገና ነው። ማለቴ ስልሽ የፈለገ ቢሆን አያለቅሱም እነሱ፣ ግን እኛ ማልቀስን ብቻ ሳይሆን በቃ የእነሱ ኦዴንስ ሆነ። ህሩታና አብርሽ ከብዙ ሰው ጋራ ተፋልመዋል፣ ከብዙ ሰው ጋራ ተብኳክተዋል። እነዚህ ገና የቤት ልጆች ናቸው። ገና እንጭጭ ናቸው። ያኔ ከዳንኤል ጋር እንደዛ ሲሆኑ እብድ ብለን አብደን አብደን አብደን አብደን እንትና ማናት? እሷ ያቺ ማነች የምትባለው መታ እሷም ስትጨመር ሶሲዋም አበድን። ይቺ ማናት? ሊንዳም ስመጣ ማነው እሱ ያኛው እንትናም ሲመጣ አበድን። በቃ አበድን ለየልን። እያነሳ በቦክሲ ሲዘርር ዳንኤልን እንደ አርሰናል ኳሳ እንደ ዘርሮ እዛ ሲያስተኛው፣ በቃ እስር ቤት ገባ ብለን አለቀስን። አበድን እንደ አሻንጉሊት እንደው ንቅ አድርጎት እዛው ሲጥ ሲያደርገው ልቀየርብክ ነው እያለው፣ አይታችኋል መቼም። ልቀየርብህ ነው ሲለው እኔ ነፍሴ ወጣ። በቃ ሊሆነ ሆረር ነገር መሰለኝ። የሚበላው መስሎኝ እኔ ሁሉ አልፈን በኋላ አሁንም አዎ እሱን አለፍን። በቃ አለማችን፣ በቃ ሁላችንም ተረጋጋን። ደማችንም ቀጥ ያለው ሁሉ ደማችን መስራት ጀመረ። እኛም እኔ ከዳማዎች በስነ ስርዓት፣ አሁን ደግሞ ይሄ ዱቡዳ መስቀልም መጣ ተብሎ ወይኔ ለካ በቃ፣ ቶሎ ቶሎ ያ ልደት ሲከበር እንደው ይሄ ልደት ባይከበር ይሻላል። ይሄ ልደት ችግር ያመጣል። አረ ይቅር ይቅር፣ እኔ ምኑንም አልወደድኩትም። እህቶቼ የኃይሚዬ ጊዜ ልደት ጊዜም እንደዚህ አሁን የብሩኬ ጊዜ ልደቱ በቆንጆ አለፈ። ይኸው ነገሩ ተበላሸ። እንዴት ይደረግ ትላላችሁ? ቆይ እናንተ ቁጭ ብለን ምን እናስብ? ቪዲዮን የአሁኑ ቪዲዮ ማየት ካልፈለግሽ እንዳታይ። ጥሩጥሩ ነገር አዘ ሁላችሁም ደግሞ ጥሩ ነገር ለመጻፍ ሞክሩ፣ ኮሜንት ምናምንም። እነሱ ዞሮ ምንም አይሆንም፣ ስራ ነው። አንዱም ጥሎ አንን አንጠልጥሎ አትሆኑ፣ ሁላችሁም ማለት ነው። እሷ እንዲ ያላት እሷ እንዲያለችው ያለችው እሱ ያሳዝናል፣ እሷ ታሳዝናለች። ይህ ስሩበት ልጆቹ። አንቺ ደግሞ ህቴ ተረጋጊ ራስሽን አረጋጊ። ስራ ነው ስራ ነው ብለሽ በቃ ራስሽን አሳምኝ ማለት ነው እሺ። ማክያ እሺ እናቴ አሁን እኮ እንደ ድሮ አይደሉም፣ እያደጉ ነው የሚመጡት። ራሳቸው ከብዙ ሰው ይጨመራሉ። ህይወት ነው ይሄ በቃ። ከብዙ ሰው ይጨመራሉ፣ ብዙ አይነት አይዲያ ያመጣሉ። ሁልጊዜም እኮ አንድ አይነት አይዲያ አይደለም። እና ይሄን ይሄን ካልሰሩ ምን ይሰራሉ? መሰደቡ አልቀረም፣ መሰደባቸው አልቀረም። እነዚህ ልጆች ጥሩ ነገር ሲመጡ ሁ ባልጋ ነው ወይም ይባሉ ነገር የለም። መበላቸው ላልቀረ ድብልቅልቅ አርገው ይስሩ፣ አለቀ። ሌላ ነገር የለም ማሬ። እሺ በቃ አንዱ እግዚአብሔር አምላክ ጭንቅላቴን ሰፊ ያርግልኝ። እንደው ልቦና አይንም ሰፊ አድርገው በቃ እኔ ምን አደርጋለሁ። ያስችለን እንግዲህ ያስችለን እንደው እንደው ቶሎ ብሎ ብቻ ይሄ ሶስት መቶና ሁለት መቶ ሀምሳው ቶሎ በሞላና ወደ ቤታቸው እንደ በፊታቸው ተቃቅፈውልን እየቧረቁልን እንደው ቢመጡልን ደስ ይለኛል።